ወርልድ ዋር ሰከንድ ሁለተኛው ዓለም ጦርነት ላይ 528 ቅድም 432 እስከ 528 አይደል ሀርተዞቹን ያየ ነው ሲነጻጸር 440 ውጥረት ያስከትላል። ቁጥጥር በቃ ሆነ እንትን እስር ቤት እንዳለ እንዲሰማ የሆኑ ሰዎች አለመግባባትን ይፈጥራል ይላል። እንደምታየው 963 ሀርተዝ ነው። አዎ ወደ ትልቁ ተመስጦ የሚወስድ ድምጽ የሚሉት ነውና እስቲ እናድምጠው። ይሆን እሺ ዓለም ግን አጠፋቸው ነው ያውም በጉባኤ ደረጃ ነው። አሁን የሁሉም ሙዚቃ ዜማ ስታንዳርድ መዝሙርም በለው አሁን ያለው ስታንዳርድ በስታንዳርድ የሚሰራ አራት አራት ዜሮ ኸርትዝ ነው። ሲክስ ናይን ወጣ ፎር ፎር ዚሮ ማለት ኤይት ነው። እሱን እንግዲህ እናንሳው። በ1939 ለንደን ላይ ኮንፈረንስ ተደረገ ትልቅ ኮንፈረንስ ነው እና አራት አራት ዜሮ ኸርትዝ ዓለም አቀፍ ይሁን ተባለ። 369 ተወገደ ለማለት ነው እና በ1955 አይ ኤስ ኦ ጭምር በመደበኛነት ከዚህ ውጭ መንቀሳቀስ አትችሉ፣ ፎር ፎር ዚሮ ስታንዳርድ ነው ብሎ ሁሉም ኢንዱስትሪ ውስጥ ከተተው። አሁን ብዙ ኮንስፓይራሲ ነገሮች ይነገሩበታል፣ ግን አንድ ሁለቱም ብቻ ተናግሬ ላይ ልጨረስ ዛሬው። ለምሳሌ ወርልድ ወር ሰከንድ ሁለተኛው ዓለም ጦርነት ላይ 528 ቅድመ 432 እስከ 528 አይደል ሀርተዞቹን፣ ያየ ነው ሲነጻጸር አራት አርባ ውጥረት ያስከትላል እና አለመስማማትን ያስከትላልና ሆን ተብሎ ጦርነቱን እንዲቀሰቀስ ነው። ያን ሀርተዝ ድምጽ ነው፣ ይረብሻል አግሬሲቭ ያደርጋል ምናምን። በጣም ከባድ እኮ ነው የድምፅ ጨዋታ፣ ከባድ ነው እና ቁጥጥር በቃ እስር ቤት እንዳለ እንዲሰማ የሆኑ ሰዎች ይቆጥ አለመግባባትን ይፈጥራል። ያ ስለተደረገ ነው የሚሉ አሉ። እኔ ያላልኩም የእነሱን ሀሳብ ነው። ሌላው ቀረፃዎች፣ ለምሳሌ ፎር ፎር ዚሮ ሐርትዝ፣ ቀላሉ። ያ ግን ውስብስብ ስለሆነ ቀላሉ ለኢንዱስትሪ የሚለው ነገር ነው። ግን ብዙዎቹ የሚሉት ምንድን ነው? ለምሳሌ የማሳሮ ኢሞቶ አንዱ የውሃ ክሪስታል አይደለ የሠሩ ኤክስፐሪመንቱ፣ 528 የሶልፌጂኦ በጣም የሚያምር ክሪስታል ሰጠ፣ ድምፁ ሲከፈትለት። አራት አርባ፣ ግን የተመሰቃቀለን የተሰባበረ ክሪስታል ነው የሰጠው ነው። ስለዚህ እየተረበሽን ነው በምንሰማው ዛት ሰዋይ። እኔ እንደማስበው ነው ሙዚቃ ሰምተው ምሳሌ የሚሰማ አላቅ፣ በሳምንቱ ይሰለቻል። ይሄ ነው እኮ ተነካክቷል። በተለይ አሁን ምንም ይሁን ምንም በቃ መሄድ የለም። አሁን ያሬድ ግን 1500 ዘመን ዜማው ተዚሟል ስላልተነካካ ነው የቆየው። አልተነካካም። እንትኑን ጠብቆ ነው ያለው። ይሄ ግን ስሰማዋለህ፣ ልብ ድካም የመጣ ባህል ትተዋለህ። ከዛ ካሴት ይሸጣል። ይሄ ይሄ ከሆነ ቋሚ ልክ እንደ ቴስላ የማይቆም ኤነርጂ ሊሆን ነው ማለት ነው። ስለዚህ አሁን እዚህ ላይ እነዚህን ነገሮች መስማት እንችላለን። ምን ይላል? እንደምታየው 963 ርትዝ ነው ወደ ትልቁ ተመስጦ የሚወስድ ድምፅ የሚሉት ነው እና ስ እና ድምጦ ይሆን በጣም ኃይለኛ ድምጽ 963 አልትዝ ነው። ይሄ 963 ነው። እዚህ ጋር ስትነካው ይቆማል። ቆመ ማለት ነው። ስለዚህ ኤነርጂውን ፍሪኮንሲውን እናየዋለን ማለት ነው። ምዝረት ነው። አሁን ዩቲዩብ ላይ ራሱ አለ። ሌላውን ሞክር እና እያንዳንዱ አንዳንዶች ለቴራፒ ይጠቀሙበታል ማለት ድምፅ ከገደለ ድምፅ ያድናል። ያድናል፣ እውነት ነው። ይሄ ደግሞ ስንት ይላል? ይሄ ስምንት ሀምሳ ሁለት ቅድም ስምንት ሀምሳ ሁለት ኃይል ለሴልህ ኤነርጂ የሚሰጥ ነው ይላል። ድምፁ ው በጆሮ ብትሰማው ግን ትንሽ ይለያል። ላሰማ ማየቅ ወደ ላይና ወደ ታች ሳደርግ ንዝረቱን በደንብ ቫይብሬሽኑን እንግዲህ ሁለተኛው ነው እሚያቸው ይሄ ደግሞ ጥቁር ቀለም ያለው ነው ይሄ ስንት አልተዝ ይበል ይሄ አንድ ሰባ አራት ይሄ ደግሞ ጭንቀትንና ፔንን ህመምን የሚያወጣ ኤነርጂ ነው ይላል እንግዲህ ለምሳሌ ሰው በጣም ስትረስ ውስጥ ሲገባ ድምፁን መስማት እንደማለት ነው ለምሳሌ ናብሊስ የሚባል ድንጋይ አለ በኢትዮጵያ፣ ዚያረሶለ ህመም ያስረሳል። ምጥ ላይ በጣም የምትጨነቅ ሴት ያን ክሪስታል ወይም ያን ድምፅ ስታሰማት፣ ቀጥታ ወዲያውኑ ዴሊቨር የምታረገው ምጥ ሁሉ ያጠፋል አይነት ነው። ሌላ ዳይሜንሽን ላይ ነው ሚወስደ ድምፁ። በደንብ እዛ ላይ የተሰማ እንደሆነ እረዳለሁ። ምክንያቱም በጣም ነው የሚሰማው። ይሄ አይቆምም፣ ማድመጥ ትችላለህ። ምንም ይቆም አይደለም፣ እየተንቀጠቀጠ ነው ራሱ እጄ ላይ ንዝረት። ማለት ይሄ ነው። እንቅስቃሴውን ተመልከት፣ እንዴት እንደሚዝረ በፍሪኩዌንሲ ይለካል የሚባለው። ይሄ ነው ኦኬ። ሌሎችንም በምናያቸው ይጠቅሙናል። በጣም እንግዲህ ሶልፌጂ ፍሪኮንሲ ናቸው እነዚህ። ይሄ ስንት ነው? ይሄ ሁለት ሰማንያ አምስት ይላል። ይሄ ከሆነ ቲሹና ኦርጋንን ሂል የሚያደርግ ነው። ስለዚህ ቲሹ እንግዲህ እስኪ እንሞክረው። ቲሹ የተጎዳ ቲሹ ካለ በጆሮ ብታደምጠው ደግሞ ሌላ ነው። ይቆም አይደለም ቫይብሬሽኑ እጄ ላይ ይታወቀኛል። ይሄ ስንት ነው? ይሄ ፍርሃት ነው የሚያረቀው ማለት ነው። ኢሊያኖችን ያባረሩ ማርሳታክ የሚባል ሙቪ አይተህ ከሆነ አጥፍተው ኢሊያኖች መጥቶ መጨረሻ በሚከፈትላቸው ሙዚቃ ጭንቅላታቸው እየተፈረካከሰ ሲወድቅ ነበር። ይሄ ማለት ያ ነው። ሌላ ምንም እንትን 396 ስማው በደንብ ይሰማሃል። አንተ ፍርሃት ያርቃል፣ ነው የሳኦኬ ይህን ሁሉም ሶልፌጆ ሰማን ማለት 741 ነው ይሄ ደግሞ ሴል እና ኦርጋን ውስጥ ያሉ መርዛማ እንትኖችን ድምፁ ያወጠዋል ተብሎ የምንትን የሚባል ነው። ቅድም እንዳየ ነው ቤታቸው ስሙት። እንግዲህ እኚህ ነገሮች በነገራችን ላይ ዩቲዩብ ላይ ገብታችሁ ቁጥሮቹን ነግታችሁ ህርዝ ብታደርጉ በብዙ ሚሊዮን በብዙ ሚሊዮን ቢሆ ጠቀማቸዋለሁ። ግን እንደ በዚህ ሌበል አልነበረም። ዝም ብዬ አንኮንሽስ ሲ ነበር የምጠቀማቸው። ይሄ ደግሞ ስድስት ስድስት ዘጠኝ ከሆነ ፍቅርን እና ኮምፓሽን ርኅራሄ ደወል እኮ እንደማለት ነው። እንደዚህ እና አቁመው እንግዲህ ሁሉን ነገር እንቅስቃሴ መሆኑን ታውቃለህ። ሁለት ብቻ ቀልተውናል። ከዛ ውሃ ላይ ደግሞ የሚፈጥረውን ኤነርጂ አይተን እንጨርሳለን። አንተ እሱን አንተ ነው ሙከራ የምታደርገው። ስንት ነው ይሄ? ዲኤንኤ ሪፔር ያደርጋል የሚባለው ቴስት ይሞክረው። በጣም በጣም በደንብ ይሰማል። ውስጡ ደግሞ የመጨረሻ እቺ ስንሰናት ይሄ ደግሞ መጥፎ ስንትን ኔጌቲቪቲ የጥላቻ ምን የሚባሉት ነገር አጥቦ የሚያወጣ አይነት ነው። ውስጥ እንትን የሚል ይህን ይመስላል። አሁን እስኪ ደግሞ በሁለቱ እንሞክራለን። ኛው ሰባት አርባ አንድ እና አንድ ሰባ አራት ኸርዝ ነው። በሁለቱ ስናደረግ ምን ይፈጠራል? በነገራችን ላይ እዚህ ጋር ለምሳሌ አሁን ይህንኛውን አንድ ሰባት አራት ሄርዝ ፍሪኩንሲ ብላችሁ ሰርች ብታደረጉ የዚህኛው ፍሪኩንሲ በጣም ሎንግ ፎርም ቪዲዮ ኦዲዮም አለው እና ስራ እየሰራችሁ ለማድመጥ ቤታችሁ ለመረጋጋት ለመጠቀም ትችላላችሁ ማለት ነው።